እሸቱ መለሰ ግን ምን አይነት እድለቢስ ሰው ነው? ለምን አልከ ካላችሁኝ፣ እነግራችኋለሁ። በኢትዮጵያ የሚኖሩ ሙስሊሞች አትበሉን ተብሎ ስለሚገለጽ ይሄ ይቅርብን፣ ይቅር ያሁላችሁም እንደምታውቁት ኢትዮጵያ አብዱል ስርቅ የተባለች ናት። ክርስትና በመመራመር በመመሰጥ በማሰላሰል እንጂ በመረጃ የሚመጣ አይደለም ነበር የማታሸንፈውን አትጋጥም የማትረታውን አትከራከር ምትል ነበረ እና ተው እነሱ ከዚህ የምትደና እኔ ስለ ክርስትና እምነት አስተያየት እንኳን ለመስጠት ስለ እምነቱ ምንነት ማወቅ መቻል አለብኝ አንድ ኔ ድርሻ አይደለም አስተያየት መስጠት አስተያየትም ስሰጥ ደግሞ የምሄድበት መስመር አለኝ እምነቱንም አውቀው ብማውቀው ነው ካወራ መጽሐፍ ቅዱስ የሚለውን ቃል ነው ላወራ የሚገባው

አዳዲስ መረጃዎች እየቀረብ ያለው እነዛን ቪዲዮችን እንመለከታለን። ለዚህ ዩቱብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያረጋችሁ ቤተሰቡ ሁኑ። ነባሮች ቻናል ቆሙች ሁላችን ቪዲዮ በላይክ እንጀምረዋለን። ለእስላሞች ቻናል ላይክ በሰት የለም። ቀጥታ ወደ ዛሬ ቪዲዮ ኖ ዛሬ ምርጥ ምርጥ ቪዲዮዎች ተዘጋጅተዋል። ወደ ዛሬ መጀመሪያ ቪዲዮ ወስዳችኋለሁ። እንግዲህ በቅርቡ የጎዳና ላይ ፍጣር ተካሂዶ ነበረ። እንግዲህ ብዙዎች መኪናቸውን ይዘው ወደ ቤት ገብተዋል። አሸናፊዎች ወደ ሀገራቸው ሲመለሱ በአሰላ ከተማ እንግዲህ ለአንዱ አሸናፊ ቢዋይዲውን ይዞ ሲገባ ትልቅ አቀባበል አድርገውለታል። አላሁ አክበር፣ አላህ ይጨምርለት። ለቁርአን አሸናፊ የዚህን ያህል እንግዲህ አቀባበል ማድረግ እጅግ በጣም ይበል የሚያስብል ነው። አላሁ አክበር እያለን የዛሬን ቪዲዮ እንጀምራለን። ሁላችሁም ያላህን ስም ከፍ እያደረጋችሁ አላሁ አክበር፣ ኮሜንት ላይ በነቂ ምን ተሰማኸው? ደስ ብሎኛል፣ በጣም ደስ ኮርተንብሃል፣ በጣም ደስ ብሎ። እሺ እንኳን ደስ ያለን እንኳን ደስ ያላችሁ። ኑር ነኝ ከውቢቷ ከአሰላ ከተማ። እንደ ኢትዮጵያ በተካሄደው የቁርአን ውድድር ወንድማችን ሳላዲን አብዱራህማን አሸናፊ በመሆን የመኪና ተሸላሚ ሆኗል። እንግዲህ ዛሬ በ ትውልድ ሀገሩ በአሰላ ከተማ ታላቅ የሆነ አቀባበል እየተደረገለት ይገኛል። ቪዲዮውን እስከ መጨረሻው እዩ። በማንኛውም ዘርፍ የአሰላ ልጅ አሸናፊ መሆኑ ይቀጥላል። በገገመደን በገገመን በማለት ይህን ቪዲዮ ጀምሩ። አንዲት ካፊር ቲክቶክ ላይ ሙስሊም ነበርኩኝ ብላ ከዛም በኋላ ደግሞ ከፍሬያለሁ አሁን ብላ ቪዲዮ ለቃ ነበር። ውርደቷን ተመልከቱ። እንደምትመለከቱትኝ እንግዲህ ሂጃብ አድርጋለች፣ ነገር ግን መስቀሏ ከውስጥ ይታያል እንደምታዩትኝ። እናም በመጨረሻ ላይ ነጠሏ ለብሳ እኔ ክርስቲያን ሆኛለሁ ብላ ቪዲዮ ሰርታ ነበር። ውርደት ማለት ነው። ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት? የውሸት የማታለል እምነት ማለት እንግዲህ ይህ ነው ብዙ ጊዜ ሙስሊም ነን እያሉ እንደዚሁም ደግሞ እምነታቸው ላይም ማታለያ ይበዛበታል አላህ ሱብሃነሁ ወተዓላ እስልምናን ሰጥቶናል ረመጣን ነው አልሐምዱሊላህ እንበል ወደ ቀጣይ ቪዲዮ ወስዳችኋለው የሀርቡ ሙስሊሞች በነቂስ ወጥተው በነቢዩ ሳላ ሰለም አንደራደርም በእስልምና ድርድር የለም በማለት ግልብጥ ብለው ወጥተው የቀወጡት ይገኛሉ

ስብሓን ተዓላ ያግዛቸው። እንግዲህ ለዲናቸው ጠበቃ የቆሙ እንግዲህ ወጣቶች ናቸው፣ ተማሪዎች ናቸው። ከትምህርት ገበታቸው እንግዲህ ተፈናቅለው እንግዲህ አላህን የሚሳደቡ ሰዎች ይቁሙ፣ ቁርአን የሚቀዱ ቁርአን የሚወረውሩ ሰዎች ይቁሙልን፣ ለህግ ይቅረቡልን እያሉ ይገኛሉ። አላህ ጀምርላቸው። እኛም ለዲናችን የዚህን ያህል እንግዲህ ጠንካራ መሆን አለብን። ጅማ ላይም ተመልክተናል። ሻሸመኔ ላይም ሙስሊሞች በአንድነት እንግዲህ ቁርአን የወረወሩ ሰዎችን ለህግ ሲያቀርቡ አስተማሪዎችን ሲያስይዙ ተመልክተናል። አላህ ጀምርላቸው። እኛም ብቻ አልነው አቅም ለዲናችን ጠበቃ ልንቆም ይገባናል። እንወደ ቀጣይ ግጆች ታቸዋለው እሸቱ በቅርቡ እንግዲህ ትልቅ ዘመቻ በኦርቶዶክሶች እንደተነሳበት ታውቃላችሁ። የእምነት መከባበር ይኑር እስልምናን እንግዲህ በመሳደብ ክርስትናን አትስበኩ በማለቱ ሰበብ እሸቱ ግን በጣም እድለ ቢስ ሰው ነው። ይለናል እሸቱ መለሰ። ግን ምን አይነት እድለ ቢስ ሰው ነው? ለምን አልከ ካላችሁ ነግራችኋለሁ። እሸቱ መለሰ ምን አይነት እድለ ቢስ ሰው ነው ያልኩበትን ምክንያት ልንገራችሁ። እሸቱ መለሰ እንደምታውቁት ሚዲያ ላይ በስፋት እየሰራ ያለ ሰው ነው። በጎ አድራጎቶች ላይ ይሳተፋል። በጎ አድራጎት ላይ ሲሳተፍ ሙስሊም ክርስቲያን፣ ኦሮሞ፣ አማራ፣ ትግሬ ሳይል ብሔር እና ሃይማኖት ሳይመርጥ ሲሰራ የነበረ ወጣት ታዋቂ ግለሰብ ነው። ይህ ግለሰብ በጎ አድራጎቶች ከግለሰቦች አልፎ በተቋም ደረጃ እንኳን ክርስቲያን ቤተ ክርስቲያን ሲያስገነባ መስጅድ ሲያስገነባ የነበረ ሁሉም ሲያሞግሰው የነበረ ወጣት ነው። በቅርቡ ግን ሙስሊም ሰላም ነው እስልምናን የተሳደበው ባለጌው ግለሰብ እኔን አይወክለኝም ስላለ ብቻ በዚህ ልክ ያን ሁሉ ስራ ደምስሳችሁ እሸቱ መልሰ ላይ ዘመቻ ስትከፍቱ እድሉን ካገኛችሁ ሌላም ነገር ልታደርጉ ትችላላችሁ ብዬ ማሰብ ጀመርኩኝ እና እሸቱ መለሰ እድለቢስ ይሁን ሰው የምሬን ነው ምላችሁ። እውነቱን ለመናገር እድለቢስም እቻ ሳይሆን በጣም እድለቢስ ሰው ነው። ምክንያቱም ለኦርቶዶክሳውያን እንግዲህ ቸርች ለማሰራት በአሜሪካም በኢትዮጵያም ትልቅ ርብርብ ሲያደርግ የነበረ ትልቅ እርዳታ በቤተ ክርስቲያን ገዳማት ላይ እንግዲህ ሲያደርግ የነበረ ግለሰብ ነው። በአንዴ ግን እንግዲህ እስልምናን አትሳደቡ፣ መቻቻል መዋደድ ያስፈልጋል በማለቱ ሰበብ ትልቅ ተቃውሞ አስነስተውበት ስሙንም ወደታች እያወረዱት ይገኛሉ። ዩቲዩቡንም አንሰብስክራይብ እያደረጉት ይገኛሉ። አላህ ሱብሐነሁ ወተዓላ እስልምናን የወፈቀው ጥሩ አመለካከት ጥሩ ስብዕና ያለው ግለሰብ ነው። አብይ አህመድ ስለ ኢትዮጵያውያን ሙስሊሞች እንዲህ ይላል በኢትዮጵያ የሚኖሩ ሙስሊሞች አትበሉን። እኛ በኢትዮጵያ የምንኖር ሳይሆን ኢትዮጵያ ሙስሊሞች ነን። ልክ ከሌላ ቦታ መጥተን የምንኖር አይነት ተብሎ ስለሚገለጽ ይሄ ይቅርብን፣ ይቅር። ያ ሁላችሁም እንደምታውቁት ኢትዮጵያ አርዱል ስርቅ የተባለች ናት። አርዱል አድል የተባለች ሀገር ናት። የት አለ ያ ጀስቲስ? የታለ ያ እውነት የሚል ጥያቄ አንድ ሺህ አመት በላይ ፈጀባት፣ ተብሏል ተጽፏል። የእውነት ሀገር መሆኗ፣ የፍትህ ሀገር መሆኗ የኢትዮጵያ ሙስሊሞች ለማረጋገጥ ለሺህ አመታት ጊዜ ወስዶባቸዋል። ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ከአሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ይሄ ከአገር ማን ነው የሚገፋ? ይሄ ንግግር እየተደገመ እየተደገመ ሲሄድ እውነት ነው እየሆነ የሚሄደው። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ እየተገፋን ነን ለማን ነው እየነገራችሁ ያላችሁት? ይሄ ይሄ ንግግር እኮ ነው እየቆየ እየቆየ እውነት እየሆነ የሚሄደው እንደዛ ጥሩ አይደለም። በተለይ ወጣቶቹ እኔ ኢትዮጵያዊ ስለሆንኩ እኔ ሙስሊም ስለሆንኩ ከእንግዲህ በኋላ ሁለተኛ ዜጋ የሆነበት ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ኢትዮጵያ በኢትዮጵያ የተወለዱና ያደጉ በልዩ ልዩ ምክንያት የኢትዮጵያ ፓስፖርት ያገኙ የትኛውም እምነት የሚከተሉ ሰዎች ሀገር ናት። በእኩል ታገለግላለች። በእኩል ካገለገለች ትኖራለች። ካላገለገለች ኢትዮጵያ የሚለውን ስም ማስቀጠል አትችልም። ምክንያቱም እንዳላችሁት ግማሽ አካሏን ጥላ ኢትዮጵያ ልትሆን አትችልም። እና ናሬሽን ላይ የሚነገሩ ነገሮች አሉ። እኛ እሱን ተቀብለን መልሰን ባናስተጋባ ጥሩ ነው። እውነቱን ለመናገር ኦርቶዶክሶችም፣ ሌሎችም እምነት ተከታዮች ሙስሊሞች መጤ እንደሆኑ ለመግለጽ ይሞክራሉ። በተለይ ደግሞ አሁን ላይ አንድ እፎ የተባለ ግለሰብ ነቢዩ ሳላለ ሰለም በመሳደቡ ሰበብ እሱ እያዘልን ባልን በት ሰዓት ላይ እናንተ እኮ መጤናችሁ እኛ ተቀብለናችሁ እኛ አገር እየኖራችሁ እንዴት እንደዚህ ልትሉ ቻላችሁ? በማለት ብዙ ንቅናቄ ጀምሯል። አብይ የተናገረው ንግግር ትንሽዬ የቆየ ነው፣ ብዙም አይደለም። እናም ይህንን ንግግር እንግዲህ በአሁኑ ሰዓት ላይ ለኦርቶዶክሶች ማሳየት አስፈላጊ ነው ብዬ አስባለሁ። ኢትዮጵያ አርዱስ ሲድቅ ነች በማለት ተናግሯል። በቅርቡ ደግሞ አብይ ላይም ዘመቻ ጀምሮበታል። ምክንያቱም ቤተ መንግስት ኢፍጣር አዘጋጅቶ ነበረ። በተደጋጋሚ እንግዲህ ሙስሊሞችን እየጋበዘ ኢፍጣር ሲያደርግ ነበር። በዚህም እንግዲህ አገሩ በሙሉ እስላም ሆነ ሙስሊም በሙስሊም ሆነ በማለት ቄሶች ትልቅ እንግዲህ ስሞታ እያቀረቡ ነበረ። የኢትዮጵያ እስላሚክ ስቴት ልትሆን ነውም በማለት ሲናገሩ ነበር። እንግዲህ አልሐምዱላህ ረብልዓለሚን አሁን ላይ ሀገራችን ላይ እንግዲህ ትልቅ የሆነ ስራን እየሰራ እንገኛለን። ሀገራችን እንድታድግም በፊትም አሁንም ስንለፋ ስንጥር የነበሩ ሰዎች ነን። ሀገራችንን ለመጠበቅም አደዋ ላይ ተዋግተናል። እንግዲህ ከብዙ ከውጭ ሀገራቶች ኢትዮጵያን ሊወሩ ከመጡ ሀገራቶች ጋር ሙስሊም ማህበረሰብ በአንደኝነት እየተዋጋ እንግዲህ ሀገሩን አስጠብቋል። ዛሬ ላይ ደግሞ ሀገሩ ልታከብረው መፍቱ ልትጠብቅለት ይገባል። ለዚህ ሙስሊም ማህበረሰብ መፍታችን የምናስከብረው እኛንን እንግዲህ አብይ እንደተናገረው እንደ ሁለተኛ ዜጋ ነው የምንታየው እያላችሁ እናንተ ማትናገሩ ነገሩ እውነት ይሆናል ብሎናል። ኢንሻአላህ እንግዲህ ሀገራችን ላይ የምንከበርበት እንደዚሁም ደግሞ መፍታችን የሚጠበቅበት ሀገር እንደሚሆን ተስፋ እናደርጋለን። ሁላችሁም ዶ አድርጉ። ሁላችሁም የበኩላችሁ ሚና በዚህ ጉዳይ ላይ ተወጡ። እፎይ ላይ የእስር ማዘዣ ወጥቶበታል። እፎይ በመባል ራሱን የሚጠራ ቲክታከር ሰሞኑን በእስልምና እምነት ተከታዮች እና በነቢዩ መሐመድ ጉዳይ ላይ የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖታችን ላይ ተሳልቋል፣ እንደዚሁም ሃይማኖታችንን አዋርዷል፣ ተሳድቧል በሚል ለአዲስ አበባ ፖሊስ ክስ መመስረቷን ሽየ ዘሀበሻ ምንጮች ገልጸዋል። ይህን ተከትሎ የተለያዩ ማስረጃዎችን ለአዲስ አበባ ፖሊስ እንደቀረበለት ሰምተናል። ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁኑ ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። የፖሊስ ምንጮቻችን እንደገለጹት በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበት እናም የእነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ክርስቲያንን አዋርዷል በሚል የተከሰሰ ኮሜዲያን ልጅ ያሬድ ለወራት ታስሮ መለቀቁ የሚታወቅ ነው። ይህ ግለሰብ ላይ የእስር ማዘዣ ወጥቶበታል፣ እየተፈለገ ይገኛል። ነገር ግን እስካሁን ድረስ አልተገኘም። እንደ አይጥ እንግዲህ ጫካ ለጫካ የሆነ ቆሻ ቆሻ ቆንቦሪ ውስጥ እየተደበቀ ይገኛል። አይጥ እንግዲህ መጨረሻዋ በድመት መያዟ አይቀርም። ኢንሻአላህ ይያዛል። እንግዲህ በጣም የሚያስገርም ቪዲዮ ነው ማሳያችሁ። ኦርቶዶክሶች አንድን ነገር ጀምሯል። ሙስሊሞች ኡስታዞች ሲሳደቡ ነበረ በማለት እየተናገሩ ነበረ። ይህ ግለሰብ አነበበ እንጂ ምን አጠፋ በማለት ሲናገሩ ነበር። የዚህን ሰውዬ ንግግር እኔ አላሳያችሁም፣ የተሳዳቢ እፎ የተባለውን ግለሰብ። ነገር ግን ኦርቶዶክሶች በቁርአን ላይ ሲሳለቁ፣ በአላህ ላይ ሲሳደቡ፣ በነቢ ሰለላሁ ዐለይሂ ወሰለም ሲሳደቡ የነበሩ ቪዲዮዎችን ላሳያችሁ የባለፈው ቪዲዮ ላይ እችን ነገር አላስተዋልኳትም ነበርና የተወሰኑ ምላሾችን ስላገኘሁበት እስቲ ሼር ላርጋችሁ፣ ከዛ እናንተው ትፈርዳላችሁ። በደንብ ሼር አርጉት። ምናልባት በዚህ አካውንት የመጨረሻ ቪዲዮ ሊሆን ይችላል። በሌላ አካውንት መምጣት አይቀርም። ከቻላችሁ ኮፒ ሊንክ እና ሪፖስት በማድረግ አካውንቱን ማትረፍ ትችላላችሁ። እኒው የእሱም መጀመሪያ እንስማውና ማለት የፈልገውን ነገር ከዛ በኋላ እውነት ነው ወይ የሚለውን በተለያዩ ቪዲዮዎች አሳያችኋለሁ። በደንብ ሼር አርጉላችሁ። ኃላፊነት አለባችሁ በደንብ ሽራሩት። ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያላል? የተመሰከረ ማንስ ነብዩ ይሰደብ ያላል? ቁጠር እንግዲህ መሐመድ በስድስት መቶ ሰባ ሰባት መካ መዲና የተወለደውን እስላሞች ነብይ ነው ይሉታል። ያን ነብይ የሚሉትን እጃ አይቼዋለሁ ሲወል ሲወል ያየሁትን ደሞ ራሱ ራሱ ጥልመት ህዝብ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

የተከበርከው ዳሚኖስ መሐመድን ገንጥነለኛ የሰጠህን ነው። አስራ ሶስት ሴት አግብቶ ግመሏንም እንዲያገባ የፈቀድክለት እኛንም በዚያ መንገድ እንድንሄድ ያካተትከነ ቡናው ደምህ ጫቱ ስጋር ይኸውልህ፣ በዛሬው ዕለት መጠት ተረከብ እንድንሄድ እነዚህ እነ ማን ናቸው? ምንድን ናቸው? ድርሻቸውስ ምንድን ነው? ሪሊ የሚሰደቡ አባቶች ሁሉ በጣም ነው የሚያሳዝነው። ኤኒሃው በንግግሮቻችን ላይ ምናልባት የሚመስል ነገር ብንናገር መልካም ነው ብዬ አስባለሁኝ። በጣም ያሳዝናል። ከአንድ እምነት ተቋም ኦርቶዶክስ ከሚባሉ ቄሶች እንደዚያ ንግግር መስማት በጣም ያሳፍራል። ኦርቶዶክሳዊያን ባይዘዌ በጣም የሚያስገርም መረጃ ወጥቶባቸዋል፣ ከቄሶቹ ማለት ነው። እንግዲህ እኛ በማስረጃ አይደለም የምንሰብከው ወይም ደግሞ ኦርቶዶክስ በማስረጃ አይደለም የተመሰረተችው በማለት አንዱ ቄስ እንዲናገር፣ ክርስትና በመመራመር በመመሰጥ በማሰላሰል እንጂ በመረጃ የሚመጣ አይደለም፣ በስሜታዊነትና በማስተንተን ነው ብሏል። ለዚህም ነው እኮ እነሱ እንዲመቻቸው አድርገው የሚሰብኳቸው ጥላቻን የሚያስተምሯቸው ለዛም ነው ኦርቶዶክሳውያን መጽሐፍ ቅዱስን የማያነቡት። ከዛም ሙስሊሞች ኦርቶዶክሳውያን ላይ እንግዲህ መጽሐፍ ቅዱስ ያነቡላቸው ስድብ ይመስላቸዋል። እንደዚሁም ደግሞ የሆነ ከሌላ ቦታ መጥቶ የተናገሩት ነገር ይመስላቸዋል። በጣም ነው የሚያሳፍረው። እኔ ስለ ክርስትና እምነት አስተያየት እንኳን ለመስጠት ስለ እምነቱ ምንነት ማወቅ መቻል አለብኝ። እኔ ድርሻ አደለም አስተያየት መስጠት አስተያየትም ስሰጥ ደግሞ የሚሄድበት መስመር አለኝ። እምነቱን ማቀው በማቀው ነው ካወራው መጽሐፍ ቅዱስ የሚለውን ቃል ነው ላውራ የሚገባው። በአየር ላይ ዝም ብዬ የማነሳው ሀሳብ አይኖረኝም። ጥያቄም ካለኝ ከመጽሐፍ ቅዱስና ከቃላቱ ከሀሳብ ውስጥ ካለው ወይም ካስተምረቱ ነው ላነሳና ጠይቅ የምችለው ለመረዳት ወይም ደግሞ ማብራሪያ በመፈለግ ላይ። ይህ ነው መሆን ያለበት። ያን ደግሞ ግዴታ መጽሐፉን መማር አለብኝ። ስለ መጽሐፉ ማወቅና መረዳት መቻል አለብኝ። ይሄው ነው መሰረታዊ ሀሳብ የሚያነሳውን እሱ መሰረታዊ ግዴታ ነው እንደ ሰው እና ነቢዩ ሐመድ ሰለላሁ ዐለይሂ ወሰለም እነዚያ የነጅራን ኦርቶዶክስ ክርስቲያኖች ለውይይት እሳቸው ጋር በመጡበት ጊዜ የለቱ ጊዜ ምናልባት እንዳሁን ያብይ ጾም ይመስለኛል። በዛን ጊዜ ጾመኞች ናቸው። የጸሎት ጊዜ ይደርሳል። የቅዳሴ ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸዋል ውይይት ላይ ያሉ። የቅዳሴ ሰዓት ደረሰ ይሏቸው እዚያው መስጊድ ተቀምጠው እዚያች አንድ ዳር ላይ ሂዱና ጸሎታቸውን አድርሰው ሲጨርሱ ነው ቢቱን ይከተሉ። እንደውም በሌላ አንድ አገላለጽ ላይ አንድ ታሪክ ላይ ከነጭራሹ እነሱ እየጸለዩ መግሪብ ሰዓት ስለደረሰ ነብዩ በጎን ደግሞ ሶላታቸውን ሰገዱ ይላል። ነቢዩ መስጅድ ላይ ሰዎች በእምነታቸው ነፃነቱ ጸሎት እንዲጸልዩ የፈቀደ እምነት። ስለዚህ ጸሎት ምን ብለህ ነው ልትናገር ምትችለው? ሰው የራሱ እምነት አለው። እምነቱን ማንነቱ እንዲያዛል። ይሄ መሰረታዊ ግዴታ ነው። ዑመር ብን ከጣብ ሁለተኛው ከሊፋ ፈለስጢን ምድርን ተቆዳድረው ሲገቡ ኢየሩሳሌም ላይ በዛ ሰዓት ላይ እንግዲህ ትልቅ ቦታ አለ፣ ቤተክርስቲያን አለ በወቅቱ የነበሩት ጳጳስ ለዑመር ለነበረ ክብር ቤተክርስቲያናቸውን እያስጎብኛቸው መድኃኔዓለም ቤተክርስቲያን እያስጎብኛቸው የሶላት ሰዓት ደረሰ። ሶላት ሰዓት ደርሶ ሊሰግዱ ሊወጡ ሲሉ እንደው ለእኛ ክብር ሲሉ አሏቸው፣ ጳጳሱ እዚህ ቤተክርስቲያን ለመድኃኒ ቤተክርስቲያን ቢሰግዱልን አሏቸው። እርስዎን አይነት ከሊፋ እንደዚህ አይነት ፍትሃዊ ሰው ሲሏቸው፣ እኔ እምነቴ አይከለክለኝም የትኛውም ደረቅ የሆነ ቦታ ላይ መስገድ ይፈቅድልኛል ነገር ግን እኔ እዚህ ቦታ ላይ ብሰግድ ነገ ከኔ በኋላ የሚመጣው ትውልድ ኡመር የሰገደበት ቦታ ለእኛ ይገባናል ብለው እናንተ እንዳያጨናንቁ እኔ መስገድ ያለብኝ ውጭ ነው አሉ። የእናንተን ቦታ እንዳይቀፉ የእናንተን ክብር እንዳይነኩ ኡመር የሰገዱበት ቦታ ለኛ ይገባናል ብለው ጥያቄ እንዳያነሱ ማለት ነው። እነዚህ አይነት አስተምህሮቶች ናቸው። በማስረጃ ላይ አይደለም የተመሰረተው ኦርቶዶክሳዊነት፣ ስሜታዊነትና እንደዚሁም ደግሞ በማስተንተን ነው በማለት ተናግሯል። ለዚህም ይመስለኛል በተደጋጋሚ ያለ እውቀት እንግዲህ የተናገሩ አሉት፣ በመጽሐፍ ቅዱሳቸው ላይ ያለውን ነገር ሳያውቁ እየመጡ እንግዲህ እነ ሁሱ ጋር የሚለፋደዱት እንደዚሁም ጥያቄ የሚጠይቁት እና በጣም የሚያስገርም ነገር ነው። ማሳያችሁ ይች ኦርቶዶክሳዊ፣ ሁሱ ጋር አትግቦ በማለት ኦርቶዶክሳዊያንን ወቅሳለች። አወቅኮች መልስን ገራጅ የሚሰራው አላወቅኩትም። የአንዱን በዘጠኝ ቁጥር መፍቻ ሙሉ መኪና የሚበት ነው የሚያሸንፈውን አትጋጥም የማትረተውን አትከራከርም የምትል ነበረ። እና ተው እነሱ ከዚህ ልጅ እግርታችሁ የምትደናቁሩ ክርስቲያኖች ግን በትክክል ናችሁ ወይስ ምንድን ናችሁ? አንብቡ መጀመሪያ ራሷችሁ እወቁ። እንዴ እዛ እኮ ክርስቲያን ወክላችሁ ነው እዛ ቀይ እንትን እያላችሁ ያላችሁ። ራሳችሁን በራሳችሁ ብቻ ግቡልኝ። የራሳችሁ ያልገባችሁን ጥያቄ ወይ ጠየቁ። ክርስቲያን እንደዚህ ነው፣ ክርስቲያን እንደዚህ ነው። አታደናቁሩና፣ ልጁ መቼ ማትረቱት በማስረጃ ነው የሚያሳያችሁ በስድብ እኮ አይረታም ሰው። ልጁ ሪስፔክት አለው። በጣም ነው የምወደው በጣም ነው የማከብረው። ሪስፔክቱ ብቻ አስወድደዋል። ትህትናው ብቻ አስወድደዋል። በቃ ላታሸንፉ ገብታችሁ የስድብ ታወዳችሁ ታውጣችሁ ትወጣላችሁ እንዴ? ወይ መጀመሪያ እናንተ ተማሩ። መጀመሪያ ማወቅ ይቀድማል። ማወቅ አለማወቅ ሀጺያት አይደለም። ተውት አላወቃችሁ፣ ተውት ያወቁ እኮ እንቁ አባቶች አሉ ነው የሚያስተምሩ። ለነሱ ስጡት እውነቱ ለመናገር ሁሱ የነሱን እምነት እንኳን እያስተማራቸው ይገኛል። ቁርአንን ተውት እስልምናን ተዉትና ማለት ነው። አልሐምዱሊላህ አላህ ይጠብቀው። እንግዲህ ያው ብዙዎችን እየዘረረ በቁርአን ይገኛል። አላህ ይጨምርለት። ሁላችሁም ዶ አድርጉለት። ወደ ቀጣይ ቪዲዮችዳችኋለው ኦርቶዶክሳውያን እናጠፋለን ያለው ግለሰብ ኦርቶዶክስ እንጨርሳለን በአላህ ፍቃድ ቤንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር ጂያድ እናውጅበት። አላሁ አክበር አለን እስከ ዳር እስከ ዳር እንነሳበት። ይህ ቪዲዮ ሲደርሳችሁ ለ50 ኦርቶዶክስን እናጠፋለን ሲል የነበረው ግለሰብ አንዳንድ መረጃዎች በውስጥ እየተላኩልኝ ነው። ፍንጭ ሊሆን ስለሚችል እነግራችኋለሁ። ይህ ግለሰብ አንዳንድ ሰዎች በውስጥ መረጃ ልከውልኝ ከዚህ በፊት ኦርቶዶክስ የነበረ እንዲሁም ጴንጤም ሆኖ ነበር ከዛ አሁን ደግሞ ሙስሊም ነኝ ብሎ እየኖረ ያለ ግለሰብ ነው። አንድ ቪዲዮ ተለቀቀ ነበር። ይህ ግለሰብ ኦርቶዶክስና ጠፋላ፣ እንዲሁም ጸያፍ ስድቦችን ሲናገር ነበረ። ይህ ግለሰብ በእርግጠኝነት ተልእኮ የተሰጠው የመጣ ግለሰብ ነው እንጂ ሙስሊሙን አይወክልም። በነገራችን ላይ ሙስሊሙ እንደ እናንተ አይደለም፣ ለባለጌ ጥብቅና አይቆምም። እኔም ባለጌ ነኝ ብሎ ደረቱን ነፍቶ ሚዲያ ላይ አይወጣም እና ይህንን ግለሰብ እውነት ለሃይማኖታችሁ የምትቆረቆሩ ከሆነ አድራሻውን አፈላልጋችሁ ሕግ ፊት አቅርቡት ሚዲያ ላይ አይደለም ክስ የምትመሰርቱት። አፈላልጋችሁ ግፊት አቅርቡት። የዛኔ ደግሞ እውነተኛ ማንነቱን በደንብ ልናውቅ ስለምንችል ማለት ነው። ይህ ግለሰብ እንግዲህ ታማሚ እንደሆነ ብዙዎች የተናገሩ ይገኛል። ይህ ግለሰብ እስልምናን አይወክልም። እስልምና ስደቡ አይልም፣ እስልምና ግደሉ አይልም። ስለዚህ ለሕግ እንዲቀርብ እኛ ሙስሊሞችም ጥያቄ እናቀርባለን። ስለዚህ ይህ ግለሰብ እንግዲህ ትክክለኛውን እርምጃ ተወስዶበት ሰውየው ምን ላይ እንደሆነ ሊታወቅ ይገባል። አንዲት ዘቢባ የተባለች ታችን ኢየሱስን ተቀበሊ ተብላለች።

እንግዲህ ምንም አክል ብር ቢሰጠኝ ቢሊየን ትሪሊየን ቢሰጠኝ ስለምናን አለቅም ብላለች። አላህ አስጨምርላትኝ። አላህ እንግዲህ ርዝቋን አላህ ከፍ ያደርግላትኝ። በዱንያ ማህራም ውጤታ ማድረግ ዱዓ አድርጉላትኝ። ማሻ ማሻአላህም በሏት። ኮመንት ላይ ብዙዎች እንግዲህ ኦርቶዶክሳውያን እንደዚሁም ደግሞ ጴንጤዎች በገንዘብ ለመስበክ የሚሞክሩበት ሁኔታ አለ። በተለይ ደግሞ የጴንጤ ሚሽነሪዎች ስለዚህ ሁላችንም እንግዲህ ሚስኪን የሆኑ ሙስሊሞችን ገጠር ላይ ያሉ ሙስሊሞችን በደንብ አድርገን ልናግዛቸው ልንደግፋቸው እምነታቸው ላይ እንዲጠነክሩም እንግዲህ ዲንን ልናስተምራቸው ይገባል። የረመዳንን ሌቦች ተመልከቷቸው። በረመዳን ኮንሰርት እያዘጋጁ እንግዲህ ሰውን በኢባዳ ላይ እንዳያሳልፍ የሚያደርጉ ብዙ ሙስሊሞች አሉ። ጥንቃቄ ልናደርግ ይገባ። ረመን የቁርአን ወር ነው እንጂ የነሺዳ ወር የዘፈን ወር አይደለም። በጣም በተደጋጋሚ ረመን ሲመጣ ብዙ ነሺዳዎች ይወጣሉ። እንደዚሁ ፕሮግራሞች በመዘጋጀት ወንድና ሴት በማቀላቀል በዚህ መልኩ እንግዲህ ኮንሰርት የሚዘጋጅበት ሁኔታ አለ። አላህን ልንፈራ ይገባል። ወደ አላህ ልንመለስ ይገባል። ቻችን እንግዲህ በአዳምም አልጠፋንም፣ በይሳም እንግዲህ አልተጎዳንም ይላል። ወይም ደግሞ በይሳም አንድንም ይላል። ሞት የሚባለው ነገር እንደ ሌላ እምነት ተከታዮች በአደም አለመታዘዝ የመጣ በሽታ አይደለም። ሰይጣን ያመጣብንም ነገር አይደለም። የኃጢአት ውጤትም አይደለም። ሞት የአምላካችን የአላህ ፕሮግራሙ ነው፣ እቅዱ ነው። ሞትና ህይወትን አላህ የፈጠረው የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊሞክራችሁ ነው። ያ አለምና ሀዋ አለህም አሰላም አትብሎ የተባሉትን የዛፍ ፍሬ በሸይጣን አሳሳችነት ወስደው ሲበሉ በወቅቱ ነበራችሁ እንዴ? ከበሉት ፍሬ ደርሷችኋል? እንዲበሉ ተባብራችኋል? አይታችኋል? ሰምታችኋል? ምን ማለት ነው ታዲያ? ባላያችሁት፣ ባልሰማችሁት፣ ባልተባበራችሁት፣ ባልነበራችሁበት ድርሻው በሌላችሁ ነገር ሁለቱ ላጠፉት ጥፋት እርግማኑን እናንተ የምትቀበሉት እኛ የምንድነው በግል እምነታችን ነው ግልጽ ነው ከአባት ወደ ልጅ የሚተላለፍ ዘላለማዊ ድህነትም የለም ዘላለማዊ መርገምትም የለም ይህን ዛፍ የበላችሁ ጊዜው ዘላለም ትኖራላችሁ አትሞቱም እኮ ነው ያላቸው እንዴ አደም መጀመሪያ የተፈጠረው ዘላለም ሊኖር ከሆነ ላይሞት ከሆነ ምን አዲስ ነገር ታላመጣ ኢብሊስ እንዴት ሊያታልላቸው ቻለ ምክንያቱም መጀመሪያ የተፈጠሩት ለዘር አለም እንዲኖሩ ነው ብለን ካመንን ኢብሊስ ምን የሚያታልልበትን መንገድ አመጣና ይሄን የበላችሁ ጊዜ አትሞቱም አለ። ባይበል ውስጥ ሞት የሚባለው በአደም አለመታዘዝ የመጣ ከሆነ ከአደም ጀነት መግባትና መፈተን በፊት ኢብሊስ እንዴት አላህን ሰዎች እስከሚቀሰቀሱበት አቆየኝ አለ። የምን መቀስቀስ? የሚሞት ከሌለ የሚቀሰቀስ የለም። በአደምም አልጠፋንም፣ በዒሳም አንድ ነው። የምንጠፋው በራሳችን ኃጢአት ነው። የምንድነውም በአላህ ቸርነት ዒሳ እና አደምን እዚህ ውስጥ ምንም ጣልቃ ገብ የሚያረጋቸው ነገር የለም። አደም በእኛ መጥፋት፣ ዒሳ በእኛ መዳን ላይ ሚናን ሊጫወቱ አይችሉም። ዛሬ ምን ሞተ የምንሰቃየው መሬትን እሾክ የምታበቅልብን ትናንት ወላጆቻችን በፈጸሙት ኃጢያት ነው ብለው ከሰበኩን ከሁለት ሺህ ዓመት በፊት ለኃጢአት ውስጥ ዋጋ ተከፍሏል ትሉን አይደለም? ዋጋ ከተከፈለ የዋጋ ውጤት ይታያል። እውነቱን ለመናገር ሁላችንም የቀልባችንን እንጠየቅበታለን የስራችን እንጠየቅበታለን እንጂ በሌላ ሰው ወንጀል እኛ አንከሰስም ሻህዳ እንድታስይዘኝ የምፈልገው አንተን እንደዋለችኝና ያለሁበት ድረስ መጣች ሰፈር ድረስ መጣ ሻህዳ እንዳስይዛት ከተቀመጥም በኋላ ጠየኳት ለምንድን ነው ሰበበል ሂዳያሽ እንደሆን እኔን የመረጥሽ ዋልኳት አለችኝ ተናናሽ እህት ወንድሞች አሉኝ እነርሱን ሁሉ የምቆጣጠረው ቤት ውስጥ ያለውን ሃይማኖታዊ ስርዓት መስቀላቸውን በትክክል እንዲያደርጉ ነጠላ እንዲለብሱ እሁድ ከቤተ ክርስቲያን እንዳይቀሩ ጸበል እንዲጠጡ አጠቃላይ ሃይማኖታዊ የሆነውን ስርዓት በሙሉ ቤት ውስጥ ኮስተር ብዬ የምቆጣጠረው እኔ ነኝ እንደው ሲያጠፉ እና ከመስመር ውልፍት ሲሉ ራሱ ቤተሰቦቻችን ለእኔ ነው የሚነግሩኝ እኔ ነኝ የምቆጣችሁ የነበረው ታናናሾቼም ብቻ አይደለም ታላላቅ ቤተሰቦችን ጭምር እረፉ እያልኩኝ ሃይማኖታዊ ስርዓት ውስጥ የማስገባ የነበርኩት እኔ ነበር እኮ አለችኝ ታዲያ አንድ ቀን አላህ ሱብሃነሁ ሌላ የመረጠኝና የወደደኝ ቀን ላይ ከእናቴ ጋር ቤት ውስጥ ተቀምጠን ቲክቶክ እየተመለከትኩኝ ድንገት ያንተ ቪዲዮ በቃለልኝ የተወሰነ አዳመጥኩትና ከንግግር በመካከል አንዲት አረብኛ ቃል ስለነበረች እናቴ እንደምታውቅ ስለማውቅ ጠየቅኳት፣ አለችኝ። እናቴም ወዲያውን ነው መለሰችልኝና፣ ቪዲዮውን አሳለፍኩት። ከደቂቃዎች በኋላ ግን እናቴ ከነበረችበት ምስጠት ልትወጣ አልቻለችም። እዛ ተካዜ ውስጥ ገባች፣ ወደ ኋላ መለሳለች። ይኸውልህማ፣ እናቴ ሙስሊም ነበረች። አባቴን ስታገባ ነው እስልምናን ለቀቀችው። ነገር ግን ስንመለከታት እስልምና ከውስጧ እንዳልጠፋ ታሳብቅ ነበረ። ትንሽ ቃል ስላስታወስኳት ብቻ በዚህ ደረጃ ወደ ኋላ ተጓዘች። እናቴን አስተዋልኳት፣ ስላለው ነገር ጠየኳት። ውስጧ ላይ የእስልምና ብርሃን እንዳልጠፋ ተገነዘብኩኝ። እኛን ብላ እኛን ለማሳደግ ስትል መፈጠም መፈርጠም ስላለባትና እኛን ማሳደግ ስላለባት እንጂ ውስጧ ላይ እስልምና እንዳልተዳፈነ ከእናቴ ገባኝ። በዚህም ምክንያት ከነዚህ ሁሉ ዓመታት በኋላ መዳፈን ያልቻለው ሃይማኖት ምንድን ነው ስል እስልምናን ማጥናት ጀመርኩኝ። ወላሂ ትላለች። አነበብኩኝና በእስልምና ተማረኩኝ። ታዲያ ሻህዳ መያዝ ፈለግሁኝ በዙሪያ ባሉ ሰዎች መያዝ ችል ነበር አንተን የመረጥኩ ግን እንዳጠና የእናቴን ስሜት እንዳነብ ያደረከኝ የአንተ ቪዲዮ ነውእና እና አንተው ሻህዳ ካላ ሲያስከኝ ብዬ አንተው ጋር መጣሁኝ ኢንቦክሱን ስለመለስክልኝ ደስ ብሎኛል ሻህዳ ይይዛለሁ አለችና ደስ እያላት ሻህዳ ያዘች እንሻላህ ታናናሾቼ ሲያድጉ እስልምናን ቀስ በቀስ እነግራችኋለሁ አስተምራችኋለሁ እናቴን ወደ ቀድሞ ማንነቷ እንድትመለስ እኔ አጋዥ ነኝ ዛሬ ላይ ግን ለራሴ ዲኔን ማወቅ እፈልጋለሁ አለችኝ መንገድ ተለያየን። እስልምና የቀልብ ብርሃን ነው። በነገራቶች አማካኝነት ቢሸፋፈን እንኳን ልክ ወርቅ ጭቃ ውስጥ ቢወድቅ ጭቃውን አጥመን ወርቅነቱን እንደምንይዘው ሁሉ እስልምና የማይዳፈን ብርሃን ነው። እና አላህ ለሁላችንም ዲን ልስላምን ይወፍቀን። ወሰላሙ አሌይኩም በረ መብራት ስለጠፋብኝ ነው። እንግዲህ ምንም ማድረግ አልችልም። ሳይነበርክ ቪዲዮን ላይክ አድርጉ፣ ቻናል ሰብስክራይብ አድርጉ፣ ቪዲዮ ምተላይ ሶሻል ሚዲያ ሼር አድርጉ። አላህ በጀነት ያገናኘን። ወሰላሙ አሌይኩም